የባዛር ዋና አዘጋጅ ነን። እዚህ ባዛር ይህንም ባዛር ስናዘጋጅ ከባህር ዳር ስመት ቢሮ ጋር ጋር በመሆን ባህር ዳር አማራ ክልል ላይ ያሉትን ጥቃቅንና አነስተኛ እነዚህም በተለያየ ደረጃ ያሉትን ኢንዱስትሪዎችን በመካበዝ እራሳቸውን እንዲያስተዋወቁ ምርታቸውን እያስተዋወቁ እንዲሸጡ፣ እርስ በርስም ትስስር እንዲኖራቸው የተዘጋጀው ጥሪውንም ስናደርግ ከባህር ዳር ከባ ሆነዳስክስታው ቴክኖሎጂ በጋራ ያዘጋጀ ነው። ስለዚህ ዋና አላማ አሁን የዚህ ባዛርና ኤግዚቢሽን ምድር ነው ማለት ነው። የዚህ ኤግዚቢሽንና ባዛር ዋና ዓላማው ምርታቸውን ከመሸጥ ባሻገር እርስ በርስ እንዲተዋወቁ አንዱ ያለውን ሌላኛው ግብዓት ስለሚሆን ያንን ግብዓት እንዲከፋፈሉና ልምድ ሚሆኑ እርስ በርስ ያላቸው ልምድ ነው ሙድ እንዲያድጉ የሚመለከታቸው የመንግስት አካላቶችን መጥተው የክልሉ ምርት የቱ ጋር እንደደረሰ ከዩኒቨርሲቲ ጋር ያላቸውን ትስስር ምንድን ለማሳየት ከባህር ዳር ኢንዱስትሪና ኢነስ መምሪያ እና ከክልሉ ቢሮ ጋር እንዴት እየሰራችሁ ነው? ወደፊት ምንድን ነው መደረግ ያለበት? ከክልሉ ቢሮ ጋር ምንድን ነው ለው እኛ ጋር ተመርቆ የሚወጡትን ባል ከዚህ ተመርቆ የሚወጡትን ባህርዳር አካባቢ እና አማራ ክልል ያሉት አብሮ የሚሰሩ ስራ ፈጣሪዎችን ስራ እንዲፈጥሩ አብሮ እንዲሰሩ እነሱ ጋር ያለውን ትስስር ቦታ ሊሆን ይችላል ማደርም እንዲያመቻችሁላቸው በእኛ በኩል። አሁን በዚህ ኤግዚቢሽንና ባዛር ላይ ከተሳተፉት በእናንተ ተምረው ያለፉ ወጣቶች ምን አይነት ድጋፍ ተደርጎላቸው ነው እዚህ ደረጃ ላይ ደረሱ? በራሳቸው አቅም ነው፣ ከእኛ ከክልሉ ከከተማ ኢንዱስትሪና ኢንቨስትመንት ቢሮ ድጋፍ የተደረገላቸው ሙያዊ፣ የገንዘብ፣ የመስሪያ ቦታ ሌላ ነገር አለ? በራሳቸው አቅም ነው እዚህ ደረጃ ላይ ደረሱ? እዚህ የደረሱት ያው በሶስቱ ቅንጅት ነው። ከእኛ ጋር የእውቀትና የሙያ ድጋፍ ይወስዳሉ። ከኢንቨስትመንት ቢሮ በቦታ ድጋፍ የተደረገላቸዋል። የሙያ ድጋፍ የተደረገላቸዋል። ፈቃድ ፈቃድ ለማግኘት ድጋፍ ተደርጎላቸው ወደ ስራ ይገባሉ። የራሳቸው ተነሳሽነት መጀመሪያ የራሳቸው ተነሳሽነት አለ። ከዛ ከኛ ቢሮ ከዳብ ተጽፎላቸው ከኢንቨስትመንት ቢሮ የፈቃድና የቦታ ቦታ ያገኙ ስራ ፈጣሪዎች አሉ በዛም ፈቃድ አግኝቶ እየሰሩ ያሉ ስለዚህ በቀጣይ አሁን የክልሉ ኢንዱስትሪ እና ኢንቨስትመንት ቢሮ ምንድን ነው ማድረግ ያለበት እነዚህን ደግፎ ወደ ተሻለ እንዲሄዱ ከማድረግ አንጻር በቴክስታይል እና በቆዳ ዘርፉ ምንድን ነው ማድረግ ያለበት እንደ ቢሮ ሚና ምን መወጣት ነው ያለበት ብሎ ያስባሉ ሁለቱ ቢሮዎች ምን ማድረግ አለባቸው ብዬ ነው ማስበው ሁለቱ ቢሮዎች ተነጋግረው ፕሮጀክት ነድፈው እነዚህ ተብለው ተመርቀው የሚወጡ ተማሪዎችን በተሻለ ሁኔታ አሁን ሀገራችን ራሷ የራሷ ምርት አምርታ ጥሩ ምርት አምርታ አሁን የምታየው ጥሩ ጥሩ ምርቶች ናቸው። ግቢ ውስጥ ሲማሩ የሚሰሩትና ይህንን ወደ ገበያ የሚያወጡበትን ኢንቨስትመንት ቢሮ በመድር በማመቻቸት ሊሆን ይችላል። የመስሪያ ቦታ በማመቻቸት እንደዚሁ ፈቃድ ኖሯቸው እንዲሰሩ፣ እንደዛም ደግሞ ትስስር ኖሯቸው አንዱ ለአንዱ ግባት ስለሚሆን ያንን ትስስር ከማፍጠር ጻረም አስተዋጽኦ ያደረገላቸው ከኛ ምስራት ከኢትዮጵያ ቴክስታይል ኢንስቲትዩት ኦፍ ቴክስታይል ኤንድ ፋሽን ቴክኖሎጂ ጋር ደግሞ አብሮ ሆኖ ፕሮጀክትን ያድፈው አንድ ሴክታር ላይ አንድ ውስጥ ያስገባቸው።